በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ የምክክር ጉባኤ ስለ መለከት ዝም አንልም። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጽራ ጽዮን ዘተዋህዶ የሐዋርያት አንድነት ኑሮ ማኅበር በስብከተ ወንጌል አገልግሎት ለቤተ ክርስቲያን የልጅነት ድርሻውን ለመወጣት ከ1985 ዓ ም ጀምሮ መለከት መጽሔትን በማዘጋጀትና በማሳተም በሀገር ውስጥና በውጭውም ዓለም ለሚገኙ የኦርቶዶክስ እምነት ተከታዮች ምዕመናን፣ ሰንበት ትምህርት ቤቶችና መንፈሳዊ ማኅበራት በማሰራጨት አገልግሎት ሲሰጥ ቆይተዋል። በዘመኑ የነበሩ ብዙ ወጣቶች እንደሚያስታውሱት መለከትን በማንበብ መሠረታዊ የሆኑትን የኦርቶዶክስ ተዋህዶ መሠረተ እምነት ትምህርቶች የዶግማና ቀኖናና ልዩነት ለእመቤታችንና ቅዱሳን የተሰጣቸውን ክብርና የአማላጅነት ጸጋ፣ የቅዱሳት መጽሐፍትን ትርጓሜዎች፣ የቤተ ክርስቲያንን ታሪክ፣ በሀገራችን ስለሚገኙ ታዋቂ ገዳማትና አድባራት፣ ስለ ጠበል ቦታዎችና የተደረጉ ተአምራት፣ ድጋፍ ስለሚያስፈልጋቸው አብያተ ክርስቲያናት ታሪክና ሌሎችንም ተናፋቂና አጓጊ የነበሩ አምዶች የነበሯት ፈርቀዳጅ መንፈሳዊ መጽሔት ነበረች። አሁን ባለንበት አስቸጋሪና ውስብስብ ዘመንም ክርስቲያኖች ከውዥንብር ነፃ ሆነው የተስተካከለ መንፈሳዊ ሕይወት እንዲኖራቸውና በቅዱሳት መጻሕፍት ላይ የተመሠረተ ትክክለኛ ትምህርት ሊያገኙና ጽኑ አቋም እንዲኖራቸው ማድረግ ስለሚገባ መለከት መጽሔትን ዘመኑን በዋጀ መልኩ አጠናክሮ ለማዘጋጀት ታስበዋል። በመሆኑም ከመጽሔቷ ተጠቃሚ ከነበሩት አንዱ እርሶ በመሆኖ ኅዳር 28 ቀን 2018 ዓ ም ከቀኑ 5 ሰዓት እስከ 8 ሰዓት በጽርሐ ጽዮን አንድነት የስብከተ ወንጌል አዳራሽ ተወካዮች በመላክ ወይም እርሶ በመገኘት ስለ መለከት ዝም አንልም በሚል በተዘጋጀ ውይይት ላይ ያሉትን ሐሳብ ይሰጡን ዘንድ በታላቅ አክብሮት ተጋብዘዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት ኑሮ ማኅበር